ከፈለጋችሁ እግሯ እንዳይንጠለጠልባችሁ በግመል ቆዳ ዘሏት። እሺ በት ኖት ቢ ማ ቤት ገብቼ ሳለቀልቅ ቀልቅ አይታሽን ታቀልሽ እምረግጥሽ ማወረው በቤቴ እኮ ነው። መናገር ካለብኝ በቤቴ ነው የምናገረው። አለቀ። ምን አስባችሁ ነው? አራው ዜና አስበኝ። ዩ ዶንት ኒድ ቱ ቶክ አባውት ሚ ለምን ድረስ ለኔ የምትገምጪው? አም ባድ ፐርሰን። በጣም ከመጣሽብኝ እንደዚህ ነኝ። አይቶት ጉቺ ዘጉድ ፐርሰን አናት ሲሪየስሊ ከመጣ ቀልድ ያለው ጭራቅ ነን። እናንተ የምትወዱትን ካልወደድን ረባድ ፐርሰንት። ታንቀሽ ሙች ነምልሻ። እኔ ደግሞ ታንቀሽ ሙች ገመድ አቀብልሻለሁ፣ ልቃሚ ሁላ። እዚህ ቤት መታችሁ አንዳችሁ ስነ ስርዓታችሁ መብቴ ነው አልልም። አልልም ቻሌንጅ አልቀላቀልም። ለቅሶ አልደርስም። ለቀስተኛ ሁላ ሄዱና እናንተ ለቅሶ ድረሱ። እናይ ትላንትና ሮሚ ቤትሽን ዘግተሽ እዛ ካልሄድሽ አልሄድም። ሌሽ ማለሽ ነው የምሄደው። የኔን ማነው ይሸቅልልኝ? ሽቀላ እኮ ነው የያዝነው። እውነቱን ስነግራት ስለምን ይደብራቸዋል። ቤቴ የምከፍተው እኮ ልሸቅልብሽ ነው፣ ገንዘብ ልሰራ እኮ ነው። የኔን ቤት ዘግቼ ደግሞ ሂጅ የሰው ቤት ላሟሙቅ እንዴ? የኔን ማነው ይሸቅልልኝ? ቀልደኛ ሁላ ጊፍት እየሰጣችሁ አሁንም እንዴላችሁ። በገንዘብ እኮ ነው፣ ገንዘብ እኮ ነው። የራሴን ቤት ዘግቼ የሰው ቤት ላሟሙቅ ታንቃችሁ እኔ እኔ እኮ ሀቢባ ቤት ገብቼ የማለቅስበት ታሪክ የለኝም። ሀቢባ ቤት ገብቼ የምነግርሽ ታሪክ እኮ የለም የለኝም። እኔ ታሪኬን በቤቴ ነው የምነግርሽ። እንዴ እናንተ ስለምታለቅሱ ስሄዱና እዛ አልቅሱ። እኔ የማለቅስበት ታሪክ የለኝም። እንከባበር እንጂ ስነ ስርዓታችሁን ያዙ። እየመጣሽ እዚህ ሀቢባ ሀቢባ አትበይብኝ። አዝላችሁ አዙሩ፣ ከፈለጋችሁ በግመል ቆዳ ለሀቢባ ያለሽ ትላለች እንዴት አይ ባለ ለኔ ምን ሆናልኛለች እንዴ? አንተሽ እዚህ ላይ መተሻዩ አብለሽ አለቃቅሽ አጠጣሻለሁ። እንደውም እስከ ዛሬ በክብር ነበር ያ የተናገርኩት። አውርጄ አውራርጄ ነው የምነግራችሁ፣ ምርር እንዲላችሁ እንድትውጡት። አትምጡኝ ቤት፣ ከፈለጋችሁ አለመምጣት ትችላላችሁ። መብት ነው። አላላቅስም አልኩኝ ለራሴ ብዙ አለቅስብን ሆዴ ብሰኛል ብዙ የሕይወት ፕሮብሌም አለብኝ። ለሀቢባ ጉዳይ እጄ በራሴ ላልቅስ። እንዴዛ ኤ ኮቺ ለምንድነው የምትሄጂው ማሬ? ምን አለ እንዴ? ከትላንት ጀምረው ይዘውኛል። ለሀቢባ ያለውን ሻንቺ ትሂጂ። ለእኔ እሷ ምን አድርጋልኛለች? እኔ ሳለቅስ መታለች። ተው ሌላ ክፉ ነገር እንዳታነጋግሩን። አድባችሁ ተቀመጡ እረፉ። አድባችሁ ተቀመጡ። ለምን እሷ እኳን ጠራቻትም ለምንድን እንደዚህ ብላችሁ መጽሁት ጋይስ ሀቢባ እያለቀሰች ነው ናይ ሜሪ እንዴት ነሽ ሜሪ ቢ ጠፍተሻል እንደ እኛ ራሳችን ሽቀላ ላይ ነን እኮ የእኛን ማን ይሸቅልልን እሺ ቤቱን ዘጋውት እዛ ሄጄ ራሱ የእኔ ሰዎች ግፍት ይሰጡኛል ብል እውነቱን ልንገራችሁ እዛ አሁን ላላቀስ ብሄድና የእኔ ቤተሰቦች ግፍት ይሰጡኛል ብል ሰላሳ ፐርሰንት ለሀቢባ ይቆርጥላታል ይቆረጥብኛል ታንቀሽ ሙቼ ለምን ይቆረጥብኝ? በቤቴ ያልሸቀለ መልእክቴን እዚሁ አስተላልፋለሁ። መልእክት ሳስተላልፍ ደስ ያላቸው እዚሁ ይገጩኛል። ኪሳራ ነው እኮ አይመጣውም። አስቤው እኮ ነው የቀረውትኝ። እዛ ከሄድኩ ጊፍት ሲሰጡኝ ሰላሳ ፐርሰንት ለሀቢባ ቤት እንደገና ቲክቶክ ይቆርጥብኛል፣ ሽቀላ ይበላሻል። ፌመስ ፌመሱ ሄዶ ይዛ ይድርድር። እኔ ግን በቤቴ ነምፈምሰው። አለቀ በቤቴ ስራይን እየሰራው ነው። ለምን ስራ ቆርጥሻል? ሄድሽም ይበላሻል። ቢዝነስ አይመጣውም፣ አይመጣውም በቃ ሜሪዬ አይመጣውም። ሂሳቡ ስለማይመጣ ነው። ካልኩሌት አድርገው የቀረውት ንገሯት ሂዱና። ጉቺ የቀረችው ሽቃ ላይ ይበላሽብኛል። በቤቴ ግን አስተላለፍኩ። ቅድት ታርግታችሁ ጀግና ከሆናችሁ እሷን ፖስት አድርጉ፣ አለቀ። ከዛ ውጭ ግን እያንዳንዳችን እዚህ ጋር ያለነው ለቢዝነስ ነው። ዌ አር ሜኪንግ መኒ፣ ካልገባችሁ ገንዘብ ነው የምንሰራው፣ አለቀ። ገንዘብ እንዴ ምንድና እያላችሁ ያላችሁት፣ ለምን አትከበሩም? ለሀቢባ ያለች ሀቢባ ለኔ ምን ሆናልኛለች? ለሀቢባይሮ ሽያል ሽ ንጋግሽን እምትጎትችብኝ ለኔ ምን ሆናልኛለች? እንከባበር እንከባበር እንከባበር መስመር የዘለለ ንግግር እንዳንነጋገር ጫማ እንዳንለካካ ተከበሩ። ንቃሚ ሁላ እናንተ አስለቀሱ ሂዱና እኔ አላለቅስም። ቻሌንጁን ተቀላቀይ ትለኛለች። አንዳች መከራ ቻሌንጅ ላይሽ ላይ ይውረድብሽ ይውረድብሽ። ቻሌንጅ እኔ በራሴ የራሴ ህይወት ቻሌንጅ አለብኝ። ደግሞ ለሀቢባ ቻሌንጅ እንቀላቀል እንዴ ንቃሚ። ተከበሩት ተከስቴ ወይዬ ሀገርዬ እ እንዴት ነሽ ማርዬ? ያው ደህና እንዳልሆንሽ እያየሁሽ ነው። አንድ ነገር ብቻ ልንገርሽ። ደግሞ አሁን ይህን ያደረጉት ኮመንታተሮች ናቸው አይደል? ኮመንታተሮች ጥርብ ከበሉሽ። እሷ የራሷን ትናንትና። አንድ ነገር ብቻ ልንገርሽ፣ ተሰድቤያለሁ። እንደዚህ ማን መቶ አባብሎኛል? ምን ለምታወሩት፣ ሀቢባ መታ አባብላኛለች ሀቢባ ምንሆነች ከንልኛለች ታንቃችሁ ሙን ነገር ቻ ያልዘጋቢዲ መናገር ትችያለሽ፣ መብትሽ ነው። ማንም አያስቆም። አንድ ነገር ልንገርሽ፣ እንደዚህ ነገር ሞቅ ሞቅ ሞቅ ስታረጊ ግን መጥተው ገዝት የሚልኩ ሰዎችን አላስገባቸውም። አላስ ማውራት ከቻልሽ አንቺ ብቻ አውሪ፣ እሺ። ነገር ሲሟሟቅ ግን መጥተው አብረው አንድ ቀን መጥተው ማያውቁ ታፕታፕ አድርገው ማያውቁ መጥተው እጃቸውን የሚያወጡ ገስት የሚልኩ አላስገባቸውም። እንዳትቆጭኝ። እሽ አውቀው ነው፣ ነገር የሚያጋ አንች እራስሽን ችለሽ ተናገሪ። አላስገባችሁም። እሽ እኔም በብቴ ነው ተሰጥቶኛል ስልጣን። አለቀ። መግባት የምታስፈልጊውን ሰው አስገቢ። ነገር የሚያሟሙቁ ሰዎችም ግን አንችን ተመርኩዘው ማለት ነው፣ ስላናደዱኝ ነው አንች በምትናገሪው ተመርኩዘው መጥተው ሊሳደቡ፣ እሷን አይመለከታችሁም። እሷ ብቻ ናት የምትናገረው፣ አለቀ። በቤትሽ አንቺ ብቻ ተናገሪ። አውርጅኝ፣ ከታች አለሁ። ኔትወርክ ብዙ ስለም አይሰራልኝ። ሊሞቱ ነው እንዴ ጉቺ? እሷ ጥሪ ጉቺ ትምጣ ብላለ። ለምንድንዛትልም ባትልም እኔ አልሄድም ይሁልሽ። ትላንት እያለቀሰች ነበር አሉ፣ መጡና ናይ ሀቢባ እያለቀሰች ነው አሉ። አልሄድም አልኩኝ አልሄድም። ሀቢባ መቼ ቀን ሰው ቤት ሄዳ ታውቃለች። እንዴ እስከያለቀሽ እየተበላ እየተናፈረቀሽ እኮ ራሷ ቤት ሄደሽ ነው ችግርሽን እምታወሪው በቤትሽ መጣ፣ አይዞሽ አትልም፣ አትልም። ታንቃችሁ ሞቶ አትልም። ሰው ቤት ሄዳ ሰው ስታባብል አይቻት አላውቅም። አለቀ። እኔ ደግሞ ቤቴን ዘግቼ ሄጄ ለአባብል ካልኩኝ እሚሰጠኝ ግፍት ይቆረጥብኛል። ይሄ ነው ያለው ነገር። ሰው መጥቶ 10000 20000 ቢሰጠኝ ይቆርጥብኛል፣ 30% ለሀቢባ ቤት፣ ቲክቶክ ይቆርጥብኛል። 5000 አትሆንም የምትደርሰኝ። በቃ ይሄ ነው ለዛ ቤቴን ዘግቻ አልሄድም ቤት ዘግቷ ለመሄድ የተማር ነው ከሀቢባ ነው ዘግተን አንሄድም በቤቴ ይምጡ አለቀ ቪዲዮ ስሪ ለምትሉት በቤቴ ተናግር ያለ አልሰራም ቪዲዮ ቻሌንጅ ለምትሉት አልቀላቀልም እኔም ልጅ ሬሳ ሳጥን ላይ ተደርጎ ተሰድቦብኝ ያቃል እኔ ግን ልጅ ሬሳ ሳጥን ላይ ተደርጎ ፎቶ ተለጥፎ ሞቷል ተብሎ ሲለቀስ ምንድን ነው ያደረኩት ዘጠኝ ወር ነው እኔ ከቲክቶክ የጠፋሁት ያ ድባብ እስኪ ጠፋ ድረስ ዘጠኝ ወር ቲክቶክ ላይ አልነበርኩም ታንቃችሁ ሞቱ አለቀ የልጄ ስሜት እዚህ ድረስ እማል እማልጨክንበትን ቲክቶክ ዘጠኝ ወር ዘግቼ ጣፍቻለሁ። የሚያውቅ ሰው ያውቃል። ዛሬ እናንተ ተነስታችሁ ጃስ ጃስ ፑሽ ፑሽ ሀቢባ ሀቢባ አዝላችሁ አዙሩ። በግመል ቆዳ አዝላችሁ አዙሩ። እግሯ እንዳይንጠለጠልባችሁ ተለጣለባችሁ ቀን ተሽባት ለምትሉት በምኗ በምኗ? ቆሜ ላሳይሽ። እንደ ኔን ቂጥ ያየ ይንገርሽ። ልቃሚ በምኗ? የትኛው ዩሮፕ የትኛው ካናዳ የትኛው አሜሪካ ስለምትኖር በምንድን ነው የምቀኗ? በምን እንደምንቀና ነው እንነጋገር ከተባለ እናውራ በየትኛው ዲግሪ በየትኛው ዩኒቨርሲቲ መበጠስ አንዳንዶቻችሁ ሰው ሁላ እዚህ ጋር የትኛው ፕሮፌሽናል ስራ ሁላችንም እዚህ ጋር የምንጎትተው ንግግራችንን የምንጎትተው እናንተ ናችሁ እኮ አለቆቻችን ጊፍተሮቻችን ናቸው አለቆቻችን ደሞዝ የሚሰጡ ዳንስ አለ እንዴ ለን ሸቀላ ለን ሸቀላ ነው በቃ ሸቀላ ይዘግቻለ አልሄድም ስልሽ እሺ ነው ማለት ያለብሽ ሽቀላ አላቋርጥም ስልሽ ለምን ይደብርሻል ለሀቢ ባያሎች ሀቢ ባለ ኔ ምን ሆናልኝ አለች። ጠይቋት ለጉቺ ምን ሆነሻል በላችሁ። ምን ሆናልኝ ታውቃለች ታውቃችሁ ሞቱ እዚህ እየመጣሽ አታልቀሽ ቢ ምድረ ለቀስተኛ አልቀይርም። እኔ እናትና አባቴ ልንገርሽ፣ እናትና አባቴን የወለዱኝን ጠንቅቄ አውቃለሁ። እሺ እናት አባት ሽን የማታውቂ ፎቶ አድርገሽ ተሽከርካሪ። እኔ እናት አባቴን ጠንቅቄ አውቃለሁ። ይቀጥላል። ወንድሞቼ እናቴ የወለደችልኝን ጠንቅቄ አውቃለሁ። እንግዲህ ልንገራችሁ ጠንቅቄ የማንም ፎቶ አድርጌ ስዞር አይተሽኝ ታውቂያለሽ? ጉቺ ነኝ፣ ጉቺ ነኝ። የወለደኝን ጠንቅቄ አውቃለሁ። እናቴ የወለደቻቸው አውቃለሁ። ምድረ ልቃሚ ለቀስተኛ አታለቃቅሽብኝ። እዚህ መጥተሽ ተከበሩልኝ። በቃ እኔ ከልጅቷ ፐርሰናል ኬዝ የለብኝም። የግድ ፐርሰናል ኬዝ ይኖረብሽ ከሆነ ምንም ችግር የለውም። እሷ የሰው ስም ጠርታ አትናገርም፣ አትናገርም። ዚስ ዴይስ ግን ተናጋሪዎቿ እንናገራለን ብለሽ ስትይ አጠጥግሽ ድረስ አለቀ። እናስተጠቅሻለን። ለንግግር ደግሞ ሰልችቶን እኮ ሁኔታው ነው። ንግግር እኮ ስድብ ደግሞ እውቀት ይጠይቃል እንዴ። ኖሌጅ ለማይጠይቅ ነገር ኳሊፊኬሽን ለሌለው ነገር አጠጣሻለሁ። ምን ታመጫልሽ? ልካሚ አልሰራም። እስኪ ምን አባታችሁ ታመጣላችሁ? አስገድደሽ ቪዲዮ የምታሰሪኝ ካለሽ እናያለን። አልሰራም፣ አልሰራም፣ አልሰራም። በቃ አታልቀሽ ብኝ እዛ ለሀቢባ ያለ ትላለች ለእናት አባቴ እንጂ፣ ድሮ ለሀቢባ ለሆን እንዴ ቲክታክ ላይ የመጣውት ሁላችን ቢዝነስ ነው የያዝ ነው ስትባሉ ለምን አይገባችሁ? ቢዝነስ እኮ ነው እንዴ። እንደዋሻችሁ ነው እንደ የምትፈልጉት እየሰራን ነው። እዚህ ጋር ፔጀንስ ክፍት አንቺን ላጫውትሽ እኮ አደለም የሚመጣውት፣ የኔ እናት አደ ሴም ታይም ልሸቅል ነው። እነግራችሁ የለ ጊፍት ስጡ፣ ጊፍት ካልሰጣችሁ ጨዋታው ሁላ ይጠፋብናል። አዎ ይጠፋል። ጊፍት ካልሰጣችሁ ጨዋታው ይጠፋል፣ ወሬው ይጠፋብናል። አዎ ሰብስክራይብ ካላደረጋችሁን፣ ሰብስክራይብም ደሞዛችን ነው። አርጉ እስኪ አሁን ሰብስክራይብ አርጉ። አምስት አምስት ዶላር በቃ ሁሌ እኮ ነው የምነግራችሁ። ኢትስ መኒ ኢትስ ቢዝነስ እንዴ ወይ ሹዳይ ቤት ዘግቼ ሄጄ ሊቆራረጥብኝ ሊቆራረጥብኝ ሄጄ እዛ ስሰት ይቆረጥብኛል። ፓንቀሽ ሙቺ እንደውም እስከ ዛሬ እያባበልኩ እንድያባበልኩ ነበር አይነገርኳቸው። ከዚህ ወዲህ እነግርሻለሁ። ማንሽ ምን ታመጫለሽ? የያዘ ይዞኝ ሉን ታይዞኝ እኮ ነው ዝም የምለው። አይደለም ጫማ እንለካካ ካላችሁ እንለካካለን። እንደ እናት አባታችሁን የማታውቁ ሁላ እኔ እናትና አባቴን ጠንቅቄ አውቃለሁ፣ የወለዱልኝን ጭምር አውቃለሁ። የእናትሽን ልጅ ፎቶ አድርጎ መዞር መስሎሻል? ምድረ ልቃሚ እዚህ ፎቶ አድርገሽ ልትናገሪ እንዳትሞክሪ፣ ጓዳ ጎርጓዳሽን ነው የምነግርሽ። ምድረ አርቲ ቡርቲ አድበሽ ተቀመጪ። አትድረሱ ብኝ እደርስባችሁ። መቼ ቀን ገብቼ ቤት አልቅሼ ከሸዋ ሜዳ እስከ አረብ ሀገር፣ የፍቅር ታሪክ ይሄን ስነግርሽ ሰምተሽ ታውቂያለሽ? መቼ ቀን በህይወት እኮ አራት ቀን ነው እኔ ቤቷ የገባሁት። እሱንም በአስቸኳይ የሆነ በግዴታ ጉዳይ ልጋጌን ስጎት ትታውቅኛለሽ። ብር ተበላሁ ብዬ ሳለቅ ስታውቅኛለሽ። ስምንት ዓመት የሰራሁበትን ሰጠው ስል ታውቅኛለሽ። የእናቴን ልጆች ገብቼ ሳማ ታውቅኛለሽ። አባትን የእናቴን ሳማ ታውቅኛለሽ። ገብቼ ጎረምሳ ብሬን በላይ ስል ሰምተሽኝ ታውቂያለሽ ባሌ በላይ ላይ የወለደ ስልሳ ሰምተሽ ታውቂያለሽ። ለቃሚ እዛ የምታለቃቅሱበት ስለሆነ እናንተ አላቅሱ አለቀ። እኔ ማለቅስበት ምን ምክንያት አለ? ታሪክ ካለኝ እዚህ ጋር ለምን እዲሳ ሳመጣብሽ? አመጣብሻለሁ። ሲሄድ ሄዶ አልልሻለሁ። አለቀ። እንዲህ እኮ ነው። እኔ እኮ እንደዚህ አይነት እኮ ቤተሰብ እኮ ነው ያሳደገኝ። ግማታ ሞች እዚህ መተሻብሽን ስትከብጪ አጠጣሻለሁ። ይሄው ነው። ታንቀሽ ሙቺ እዚ አላበዛችሁ በየቤቱ እየሄዳችሁ ልጋጋችሁን የምትጎትቱት፣ በየቤቱ እየሄዳችሁ ምት እናንተ ናችሁ። እያሰገባችኋት ያላችሁት እናንተ እንዴ። ሀቢባ አግጅልን እንጂ የምታግጅ ከሆነ እንዴ። ምንድና ስልጠና፣ ስልጠናን እንዴ ለቀቀቻችሁ፣ ስልጠናችሁን እንዴ ለቀቃችሁት፣ እንዴ። እኛ የሚሰድብን የለም። እኛ ተሳዳቢ የሚባለው ስም የተሰጠን፣ የሚሰድብልን የለም። እራሳችን የምንሳ ለዛ ነው አያችሁ። እኛ የሚሰድብልን የለም፣ ራሳችን የምንሳደበው ሄዶ ለእኛ ብሎ የሚሳደብ የለም። ለዛ ተሳዳቢ ነን እኛ። ስለዚህ ስትናኪ እንነካሻለን፣ አለቀ። እኔ እኔ እኮ የበለጠ ልጅ እኮ አሽሙር አላቅም። ስነግርሽ እንኳን ስምሽን ጠርቼ እኮ ነው። ቆርጠሽ አድርሽ፣ ሊለ እንትና ብዬ አሽሙር የሚመስል ነገር እኮ እኛ አናቅም። እኔ ወንድን ያሳደገኝ የእናቴ ልጆች ወንዶች ናቸው። ከእኔ ውጭ እናቴ ሴት አልወለደችም። እኔ ብቻ ነኝ ሴት። ከወንድ ጋር አድጌ አሽሙር አላቅም። ስነግርሽ ቀጥታ ነው የምነግርሽ። አድርሽ ይላት ለከኔ ብዬ ይሄ ነው ያለው ነገር። አሽሙር የሚመስል ድባብ እኛ እናቀም። ይሁልሽ ከወንድ ጋር ስታድጊ ጀግና ሲያሳድግሽ ወንድ ሲያሳድግሽ አፍሽ እንጂ እጅሽ እንጂ አፍሽ አይቸኩልም። ስንናገር ደግሞ ስምሽ ሜንሽን አድርገን ነው ለከሌ ነው ይሄ መልዕክት አድርሱልን ብለን። እንዴ ሜን እዚህ እየመጡም አፋቸውን ይከፍታሉ። አዝናችሁ አዝሩ እግሯ እንዳይንጠለጠል ጠለጠል በግመል ቆዳ ልካሚ ኮመንት ስር ስትርመጠመጡ ማያችሁ የሆነ ነገር ስትርመጠመጡ፣ እንዴ ምናው እናምልክባት አላችሁ። ስታጠፋ ላንናገር ነው እንዴ? ስጠት ካልን ለቅ ስራ እንዴ ማነች እሷ ማትወቀሰው? ይሄ ህዝብ እኮ ሆ ብሎ አንዴ ሆ ብሎ ተነስቶ የኢትዮጵያ ህዝብ እኮ ነው ያሳወቃት። እኔ እኮ ነኝ ህዝብ ብዬ አወጣሁላት። በሰራችሁ መልካም ስራ ስጠት ሲኖር ስንናገር ለምን ይደብራችኋል? ህዝብ ብለን ያወጣልናት እኮ እኛ ነን። ባደረገችው መልካም ነገር ባንዲራ አድርጋችሁ ኢትዮጵያ ሀገሬ ያላችሁላት ጊዜ፣ ስታጠፋ ደግሞ ስንወቅስ አይደብርሽ። እንደምን ነው ፍቅር እስከ መቃብር ነን አላችሁ። ስነት ካለ ሚዲያ ነው እኮ እናቅሳለን። እኛ ስንረገጥ ስንሰደብ ይኖር ነው ተቀብለናል። ልጃችን እኮ ከሬሳ ሳጥን መኪና ጋር ተለጥፈው ያቃልኩ ሞቷል ተብሎ፣ ግን እኛ የትክክለኛ ስሜት ስለነበር ዘጠኝ ወር ነው ከቲክቶክ የጠፋ ነው። ሞራላችን ስለተነካ የልጅ ነገር እዚህ ድረስ ነው። ስሜቱን እናውቀዋለን። ዘጠኝ ወር ቲክቶኬን ድርግምግም አድርጌ የጠፋሁት በልጄ ከተመጣማ ብዬ ልጄ ድረስ ከደረሰ ብዬ፣ የልጅ ስሜት እንደዚህ ነው። ታንቀሽ ሙቺ ልቃሚውላ ቤት ይዘጋግቼ ደግሞ የሰው ቤት ላሟሙቅላችሁ እንዳላሟሙቅም ቢዝነስ ላይ ነኝ፣ እኔም እየሰራሁ ነው። ማን ይሰጠኛል? ዘግቼ ቆጣ ግማታ ነች። አንድ ሽ እዚህ መተሻ አለቃቅሽ አዝለሻ ዙሪ ብየሻለሁ። ከዛሬ ጀምሮ አዝለሻ ዙሪ በግድ በጌታ በኢየሱስ በግድ ቪዲዮ ስሪ በግድ ቻሬንች ተቀጣ አልከላከልም አንደጅ መድኃኒዓለም ከነፋስ ይቀላቅላችሁ፣ ይቀላቅልሽ ከነፋስ። ቻሌንጁን ተቀላቀይ። ጉቺ ቪዲዮ ስለአልሰራም በቃ መልክት አስተላለፍኩ እኮ በቤቴ እንዴ። ከነፋስ ይቀላቅልሽ። አቡ የኔ መድኃኒዓለም። እናት አባታችሁን በቅጡ የማታቁ ናችሁ ኮ ፎቶ አድርጋችሁ መከራችንን ያበላችሁ። እኔ እናት አባቴን አውቃለሁ፣ ማንን እንደወለደችልኝ እናቴ ጠንቅቄ አውቃለሁ። እናትሽን አባትሽን የማታውቂ ሁላ እዚህ እየመጣሽ አታልቀሽብኝ። ለቀስተኛ ብዬሻለሁ አዳሜ ብካከ ለሀቢባ ያልሆንሽ ትላለች። ለሀቢባ ለምን ሆናታለሁ? እጅን እጅ አጥበዋል ትላለች እናቴ ስትተርት። እጅን እጅ አጥበዋል ነው እንግዲህ ለሀቢባ ልሆንኩም አይደለ። ሀቢባ ለእኔ ምንም ሆናለኝ አታውቅም፣ ልትሆንልኝም አትችልም። ለራሴ በቂ ነኝ። ለዛ ነው እኛም አልቅሰን እናውቃለን። እኛም ከፍቶን ያውቃል። ማን ደርሶልናል? ማን ናይዟችሁ ብሎናል? ልንገራችሁ፣ ሁለት ሺህ አራት መቶ ሰዎች በዛ ልክ እንደዛ እንደዛ ከዮናስ ጋር በምሰዳደብበት ሰዓት እንደዛ ሸርሙጣ የናይጄሪያ ቀምጥ እያለ ዮናስ ሲሰድበኝ በዛ ልክ ከዮኒ ጋር ስንሰዳደብ የሰው ልጅ ያየውትን ሪምን ነው። ሪም ጎልድን ልንጋራችሁ ታንቃችሁ ሞቱ። ሪም ጎልድ ነች። ደውላ ጉቺ አይዞሽ እንዳይደብርሽ፣ ታረቁ፣ ሰላም ፍጠሪ፣ አንቺ እንደዚህ አይነት ልጅ አይደለሽ፣ እኛ እናቀሻለን፣ አይዞሽ ያለችኝ ሪም ጎልድ፣ ሳራ፣ ለሐበሻ መሲ፣ ብርጅስቶን፣ ሮማን ተሰማ እነ ቤት ታዩ አይዞሽ ያሉኝን ታንቅቂያ ቀልተን ሙቺ ቤቴን ዘግቼ ሳራ ኤርሜ ሀበሻ እነ ምስር አለም አቀፋሚ ተኛ እንዴ ሰብ እኮ ቼክ ሪፐብሊክ እናደርጋለን። ምን እንደናንተ ደንቆሮ መሰልኳችሁ እንዴ ድንቁር ብዬምዞን ደንቆሮ አይደለውም የተደረገልኝን አውቃለሁ። እንዴ ታው እንጂ በግድ አልሄድም አልሰራም ቪዲዮ። ታንቃችሁ ሙቱ። የእኛም ልጅ ተሰድቧል ሚዲያ ላይ የመጣ ነው። ልንሸቅል ነው። የሽቀለው ባህሪ ነው። ደሞ ይሄ አለቅ የሽቀለው ባህሪ ነው። ልጅ ይሰደባል። እ አባት ይሰደባል፣ የሞተች እናትሽ ትሰደባለች። አምናችሁበት ካልመጣችሁ መጣችሁ ጥላችሁ ትጡ። ሚዲያውን ነው የምላችሁ። እኛ ግን አምነንበታል። እምሙ ይህን ይዛችሁ ብትመጡ ይኸው የጉቺ እምሙ ብለሽ እስከ ፎቶ ይዘሽ ብትመጪ፣ ለወንድሞችሽ ላኪላቸው ከአባትሽ ጋር የምቱበት ነው የምልሽ። ለምን አምኜበት ነው ሚዲያ ላይ እየወጣሁት። እምሙ ይህንም ስልክ አምኜበት ነው የላኩት። ስለዚህ ተሰብሰብ ብለው ቤተሰቦችሽ የምቱበት ነው የምልሽ። እንዲህ አይነት ሞራል ከሌለሽ አትምጪ። ሚዲያ ላይ ምን ትሰሪያለሽ? ልቃሚ፣ እንዲህ ነው ማጠጣሽ። አታለቃቅሽብኝ እዚህ እውነቱ ሲነገራቸው አትወዱም። እናንተ ሰባብ ብልሽ አልገኝም እኮ ታፕ ታፕ አድርጌ እወድሻለሁ ካላልሽ ቦልኬንም አስወጣሽ። ሰባብ ብላችሁ እኮ አልገኝም እኔ። እያባበልኳቸው አይደለም የምኖረው እኮ ፈልገሽ ነው እንደ ኢቢኤስ እኮ ጉቺ ጀመረች ብለሽ ተጠራርተሽ ከቦይ ፍሬንድሽ ጋር እንኳን ካፌ የሚመስልሽ የእኔ ቤት አይደል እንዴ? ና ጉቺ ቤት ነኝ ብለሽ ቦይ ፍሬንድሽን ጠርተሽ ኮመንት ላይ ሜሽን እየተደራረግሽ ጊዜ የምታቃጪው በእኔ መስሎኝ እንደ ተዉ እንጂ በይ አሁን አሁን ምን እየሆናችሁ መሰላችሁ? ፍጡርን እንደ ፈጣሪ ወደ መቁጠሩ እየሄዳችሁ ነው። የታዘብኩትን ነገር ልንገራችሁ። እኔም፣ ሁላችንም እዚህ ሚዲያ ላይ ያለነው ፍጡር ነን። እናንተ ግን ፍጡርን እንደ ፈጣሪ እያያችሁ ነው። እካሌት አትሳሳትም ብላችሁ የምትሉ አድቡ፣ እንጂ ወደ ራሳችሁ መለስ ስበሉ መለስ ስበሉ ወደ ራሳችሁ። መስመር አትዝለሉ። መስመር ስዘይ ደግሞ እረግጥሻለሁ ነው እምልሽ። እንደዚህ ቁጭ አድርጊ ነው እምነግርሽ። አስቀምጬ ቁጭ አድርጌ አጠጣሻለሁ። ምን ታመጫለሽ? አልሰራም አልሰራ እንዴ እኔ እናትና አባቴን አውቃለሁ አልኩሽ እኮ ወንድሞቼን አውቃለሁ የወንድሞቼን ፎቶ ካደረግኩ አደርጋለሁ የሰው ፎቶ አድርጌ አልዞርም አለቀ የማን ነው ልጅ ያልተሰደበው ሚዲያ ላይ የማን ልጅ ያልተሰደበው ሁላችን ልጆቻችን ተሰድበዋል። ሁላችን ልጆቻችን ምነው ስፔሻል ኬዝ አደረጋችሁት እንዴ በጣም ስፔሻል አደረጋችሁት ቴንክ ዩ ማሬ ማሪ ቤትሽን ዘግተሽን ይቆርጥብኛል። ቲክቶክ አድርሱልኝ አቡዬ መጥቻ ያላባበልኩሽ ስታለቅሽ እዛ ቁጭ ስል የሚወዱኝ ሰዎች እኔን ተከትለው ስለሚመጡ አሉኝ፣ ትንሽ የሚወዱኝ ሰዎች ጊፍተሮች የሆኑና ጊፍት ስለሚሰጡኝ ሲሰጡኝ ሰላሳ ፐርሰንት ላንቺ ቤት፣ እንደገና ቲክቶክ እንደገና ቆራርጦ ትንሽዬ ስለሚሰጠኝ በቤቴ መልእክት አስተላለፍ ያለውኝ ብላችሁ አድርሱልኝ። ልጅ ስለተሰደበ አዝኛለሁ። እኛም ግን ያሳለፍነው ነው። የእኛ ልጆች ፎቶቸውን የሬሳ ሳጥን መኪና ላይ አድርገው ሞተዋል ብለው ሲያለቅሱ ያኔ ዘጠኝ ወር ነው ደንግጠን ከቲክቶክ የጠፋ ነው። አንቺ በርትተሻል። እግዚአብሔር አሁንም ያበርታሽ ብላቸው አድርሱል። ዘጠኝ ወር ከቲክቶክ ነው እኔ የጠፋሁት። እሺ ልጄ ሲሰደብብኝ ዘጠኝ ወር ነው የጠፋሁት እንጂ እንትን መለስ አላልኩም። አንድሽ እዚህ ቤት መተሽ ለሀቢባ ቪዲዮ አልሰርሽ ማልሰራም። ታምቃችሁ ሙቱ ምን አባታችሁ ታመጣላችሁ። ቻሌንጁን አይተቀላቀልሽም ጉቺ? የምን ቻሌንጅ? ከቻሌንጅ አያውጣሽ መድሀኒዓለም ከፈተና አያውጣችሁ። እኔ የራሴ የሕይወት ቻሌንጅ አለብኝ። ደግሞ እንደገና ለሀቢባ ቻሌንጅ ልስራ እንዴ? የራሴ የሕይወት ቻሌንጅ አለብኝ። እናቴ ኑሮ ለራሴ ጥሎ በተነሳ ሆኖብኛል። ልሸቅል ነው የምገባው፣ ልሸቅል ነው። እኔን ያለ ወደደ ይሰጠኛል። ልምዶ ጊዜ ማባከን ነው። አጋጋሪ፣ ከዚህ ወዲህ አንድ መስመር የዘለለ ነገር እዚህ ላይ ብጽፉ አጠጣችኋለሁ። ታግሻችሁ ነበር፣ ከዚህ ወዲ ግን አልምራችሁ። እንከባበር። እምሰራውም ቪዲዮ የለም፣ እምቀላቀለውም ቻሌንጅ የለም። ወስዶ መድኃኔዓለም ከንፋስ ይቀላቅላችሁ። ይሄ ምድር አባትሽና እናትሽን ማታቂ ሁላ ጋለሙ በእነማን ሜዳኛውም አልቀናል እንዴ? እግዚአብሔር እጁን ታጥቦ የሰራቸው እንዴ? በእነማም የማልቀናል መቃንገት አላያችሁም እንዴ ስምን ቁጥር ቁመታቸው ሲያምር በእነማ ሜዳኛውም አልተቀና ምድረ ገባቤ ምን አባታችሁ ነው የምታወሩት በእነማ ሜዳኛውም አልቀናን እንዴ ኢትዮጵያዊ ቢዮንሴ በሚመስሉት በማንም ኡኙ ጋ ኡኙ ጌ ነው እንዴ ምንቀናው አጠጣሻለሁ ከዚህ በኋላ ክብራችሁን ጠብቁ ስመታይ ስጽፊ እንናገራለን አለቀ ይህን የፈለጋችሁ ታጠጣችኋለሁ አስዌር አልምራችሁ አልመራችሁ። እኔ እና ሀቢባ ምን ምን ይለየናል? ሁለታችንም የቡርኪናፋሶ ፋሶ በረኛንም ምን መስለው በሀቢባ መቀናው። አዝዋር ምን አባታችሁ ነው። ምን ራሽ አለ ቆጥርስ በማን የሚዳኘው ብትሉኛው ሊያስቀና የሚችል ነገር አላት እንዴ? ወሊያ ኦሉሰጎን ኦባሳንጆ ወንድ ልጅ እንዴ? እኔና ሀቢባ ምን መስለው አለን ሀበራችን

ችን ከአንተ ሽባት ይላሉ። ከአንተ ሽባት እንዴ? እምን ከናበትን እኮ እንለይ እንጂ እንለይ እንጂ። አሁን ማሜ ዳኛው የቆመች እንደው የቆመች እንደው እንኳን ወንዱ ሴቱ ይንቀጠቀጣል። ወገቧ እንዴ የሰራት እኮ ነው የምትመስለው። ማሜ መልኳ ባይዘወይ አንዳንድ ሰው ቅርጽ ብቻ ይመስላችኋል እንዴ? ዋናው ፌስ ነው ጋቢና ቢራን የምንቀናው አሁን አሁን ምንድን ነው? ዝንጀሮ በምን ይስቃላሉ እንዴ? አሁን እኔና ሀቡ በምንድን ነው ልንቀናና የምንችለው? ነው ወይ አር ዘሴም እኮ ሁለታችንም እኮ የናይጄሪያውን በረኛ እኮ ነው የምንመስለው። ኡኙ ጋ ኡኙ ጌ ለምን ይደብራቸዋል? እዚህ መጥተሽ ቀንተሽባት ስትይ እንዲህ ነው የምነግርሽ እንዴ መችው ዘመን ፊት ገባቤ ሁላ ተገበሩ አትከበሪ። ማጠጣሻለሁ አጠጣሻለሁ። አንስኩኝ። እዚህ ላይ መታችሁ ፕሮፋይል አልጋችሁ ተሳደቡ። የቱ ድረስ እንደምንረጋገጥ ታያላችሁ። እንግዲህ ከዚህ በኋላ ታያላችሁ። ኤብሪያምዬ እኔ ምንም ቆንጆ አይደለውም። ማታባብሉኝ፣ አይደለውም። ራሳችንን እናቃለን። አሸውዱን፣ እሄ ሸርደዳችሁ ነው የኔ ቆንጆ፣ የኔ ንግስት እያላችሁ ገደል የከተታችሁን። አትሸርድዱን፣ ቆንጆ አይደለውም አይደለውም በቃ ሌሽ ማሌሽ። እሸረድዳችሁ ነው ገደሌ የከተታችሁን የኔ አንደኛ የኔ ንግስት ትቼያለሽ አንዳንዴ ደግሞ ደሙ ኪንግ ትሉን አላችሁ። እንዲህ እያላችሁ ነው ውሃ ያስበላችሁን። እንከባበር፣ በቃ አይደለንም። ቆን ለቆንጆቹ ቦታ እንልቀቅ። አሉ ቆንጆች አሉ። ቲክታክ ላይ ቆንጆ ቆንጆ የኔ ንግስት ትቼያለሽ፣ ምናምን እያላችሁ ነው ገደሌ ገባ ነው። ቆንጆ የሆነን እየመሰለን አይደለንም፣ አይደለንም። ሌሽ ማሌሽ ምን አባታችሁ ነው እንከባበር እንጂ ጋይስ። መከባበር እኮ ጥሩ ነገር ነው። እግዚአብሔር ራስዬ እውነቴን ነው። ቀንተሽበት አይቅናት ይላሉ። ሁለት አንድ አይነት እኮ ነን። አስር ሳንቲም ሲገለበጥ በዚህና በዚህ አለ አይደል፣ እንደ አስር ሳንቲምነቱን ይለቃል። እኔና እሷ ማለት እንደዛነን እንዲሁም ከጠየቃችሁ በቁመት እኔ እበልጣታለሁ።

ማናችን በቤተሰብ ሳንጎዳ ቀርተን ነው? ሁላችን እኮ በየዓለም ያሉ የምን አረብ ሀገር፣ ከዓለም ጫፍ እስከ ዓለም ጫፍ ያለ ኢትዮጵያዊ ኤርትራዊ፣ በቤተሰብ የተጎዳ አለ ጠፍቶብን ነው። ገብተን ወጥን። ማውራቱ ግን ስጋ ስጋ ነው፣ ደምደም ነው። ይሄ ስላልገባችሁ አልቅሱ። ጌዳችሁ የምታለቅሱበት ቤት ልቃሚ ነው። አላለቅስም በቃ። እኔ የዛ ቤት እጄ አንድ ሺህ ጊዜ አንድ ቁጥር ጽፌ የማለቅስበት ታሪክ እኮ የለኝም። ከጠቀመሽ ታሪኬ በቤቴ ይነግርሻለሁ፣ እሱንም መርጬ መልካም መልካሙ ጥሩ ጥሩን ነምነግርሽ መጥፎ መጥፎን ለምን እነግርሻለሁ? ቤተሰብ ቤተሰብ ነው። በቤተሰብ ቀልድ አለ እንዴ? ቀንተሽ ስትይ እነግርሻለሁ። እንደዚህ እንዴ ቆንጆዎቹን ቀናችሁ ብን አላሉ እነማሜዳኛው የወርቅ ፍልቃቄ የመሰሉ ቆንጆ ነሽ ንግስት፣ እንትናችን ምናምን እንትን እያላችሁ ገደል ከተታችሁ። ከመጀመሪያው እውነቱን ብትነግሩ ብትነግሩ ከመጀመሪያ እናንተ ናችሁ ፑሽፑሽ እያላችሁ ገደል የከተታችሁን። ቆንጆ የሆነን እየመሰልን የቆንጆዎቹን ቦታ ይዘን ተገሰጥን፣ ተገሰጥን በቃ የቆንጆዎቹን ቦታ ይዘን ቆንጆ። ልባችን ያውቀዋል፣ እናንተ እያሳሳታችሁን እንጂ እናውቀዋለን። እኛ ልባችን እኮ ያውቀዋል። ግን ስትሉን እንዴ ነን እንዴ ብለን እንደገና ሌላ ሀሳብ ውስጥ ገባን። ከካካሞች ዊጉን ፍጪው ትላለች አርባ ሰባት ዊግ ያለበት ቦታ ሄደሽ ጠይቂ ዊጉን እንዲያወልቁልሽ። ሙሽኔን አርባ ሰባት ነው ሀምሳ ሰባት ዊግ ያለበት ሄደሽ አውሬ እኔ ጋር አይደለም ልቃሚ የድሮ ሚስቴ ቲኬ ይላል አትይ። የአንተ ይሻላል አትይኝ። እንዲህ ነው ልካችሁ የምነግራችሁ። የታባታችሁ ታብታብ አድርጎ የእኔዎቹ እሺ ብላ አንቺ ለእናትሽ ያለውን ለአባትሽ ያለውን ለወንድሞችሽ ያለውን ይባላል ለሀቢባ ያለውን ሀቢባ የእኔንም ባብሳለች እናውራ እንዴ እንነጋገር እንዴ አይዞሽ ያለውን እኮ እናውቃለን በከንፋን ሰዓት ሞዴሬተር ማን ነው ሞድሬተሮች ምንድን ነው እያደረጋችሁ ያላችሁት ሰው ሚውት እንዳታደርጉ ይሳደቡ ሚሳደቡ ራሱ ሚውት እንዳታደርጉ እየጻፉ ይሳደቡ። የኔ አይን ፈልገሽ አታገኙ። አይን ሲሰጥ አንደኛ እኮ ነው የተሰጠን። እንኳን ለእኔ ለወንዶቹ፣ ለወንድሞቼ ዱባይ ቁጭ ብዬ እኮ ኢትዮጵያ ድረስ ነው ማይብሽ። ዱባይ ቁጭ ብዬ እስከ ኢትዮጵያ የሚያዩን እኮ ነው ያለኝ። በአይኔማ እንኳን ወንዱ ሴቶቹ ትሻፍዳላችሁ ልካሚ